ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች ዛሬ ውሎ ላሳያችሁ ነው። የሆነ ቦታ ልወስዳችሁ ነው። ተከታተሉ። ኳንደና ወጣው እንኳን ደህና መጡ። እንግዲህ አንተ ነው ያቺ ይመስላል። እንዴት ነው መንገዱ? ያምራል፣ አሪፍ ነው። ሀገሩም አሪፍ ነው። እንግዲህ ይመስላል። ለቀይ ዝርዝር እሺ ሰላም ነው እንዴት ነው? ሰላም ነው እንዴት ነው? እንዴት ነው? እስኪ ቤት ፈልጌ ነበር የመጣሁት እዚህ ከተማችን ውስጥ ካሉ የተሻለ ዋጋና ጥሩ ቤቶች እንዳሏችሁ ሰምቼ ነበር የመጣሁትና ስለሱ እስኪ ማብራሪያ አስጠኝ። በድጋሚ እንኳን ድራመጣ ብያለሁ። አጂ እኔ ብዙ ጊዜ ያው ሰማሉ መዝሙር ላይ የምታቀርባቸው እንትኖች ልብን የሚነካ ልብን የሚሰረስር ነገር ነው የምታቀርቡና በጣም ደስ የሚል ነው። በዛ ላይ ደግሞ አሜን። በዛ ላይ ደግሞ የመጣበት ሰዓት ደግሞ ያው ጥሩ ሰዓት ላይ ነው። ዲስካውንት ላይ ነን። በካሬቢያንስ ዲምሲ አጠቃላይ ቶታል ፕራይስ ላይ እስከ 3 ሚሊዮን ብር ቅናሽ ያደረግንበት ሰዓት ላይ የመጣ ነው ረመዳንን በማስመልከት ማለት ነው አሁን እሺ ጾሞ ስታልቅ ግን ዲስካውንቱ ይነሳል እና አሁን ደግሞ አንተ የመጣበት ሰዓት ቆንጆ ሰዓት ነው ማለት ነው ከእንትናችን ስንጀምር ያው ዴምሲ ማለት አብሬቬሽን ነው ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽን ላይ ለ28 ዓመታት ቆይተናል ምናልባት ወደ ናዝሬት አዋሳ ከሄድክ ዴምሲ በደንብ ይታወቃል ማለት ነው በዩኒቨርሲቲ ደረጃም ስናይ አረማ ዩኒቨርሲቲ ላይ ደግሞ ትላልቅ ዶርሞችን ሰርቷል ማለት ነው እንዳልከው አጂ ጥሩ ነው። ብዙ ቦታ አይተህ ነው የመጣው። እንዳልከው አንድ ሰው ደግሞ ያው ቤት ሲገዛ ከምንም በላይ ሎኬሽን ነው። አንደኛ ለትራንስፖርት አመች መሆን አለበት። ሁለተኛ ደግሞ ልጆች ከአካባቢ ሳያርቁ ጥሩ ጥሩ ትምህርት ቤት ያስፈልጋል። ሌላው ደግሞ ሁሉም ሰው እንደየእምነቱ ተቋም አካባቢ ላይ የምን ተቋም አለ ማለት ነው። አሁን እኛ ሳይት ላይ ደስ የሚለው ምንድነው? ብሎካችን እዚህ ጋር ያለው መስጂዱ ከጎኑ አለች ማለት ነው። ሳይቱ ላይ ስኔ ደግሞ እንደያው እዛው አጠገባችን ላይ አለ እና ተመራጭ ያደርጉታል ማለት ነው። ስለዚህ ከዚህ አንግል ያው በአሁኑ ሰዓት ደምሲ ነው በብዙ ነገሮች ተመራጭ አድርጎታል። ሌላው ካየክ እንዳልከው ዞረ ካየ ከተማው ላይ ብዙ አይነት ርስቴት አለ አዲስ አበባ ላይ ግን የዲኤምሲን ለየት የሚያደርገው ኮምፓውንድ ነው ኮምፓውንድ ሲሆን ምንድነው ግቢ ነው ማለት ነው ግቢ ሲሆን ደግሞ የልጆች መጫወቻ ስፍራ ይኖራል መዋኛ ገንዳ ይኖራል ሁሉ ነገር ዴ ኬር ሁሉ ነገር እዛው አፓርታማ ቤታችን ውስጥ ማግኘት ይቻላል ማለት ነው ሌላው አንድ ቤት ደግሞ ለገዛኛ ፓርኪንግ ስፔስ እንሰጣለን ሁለት ሶስት ደግሞ መኪና ደግሞ ያለው ደግሞ ካለ እዛው አፓርታማ ቤት ውስጥ ማቆም ይችላል ማለት ነው ስለዚህ ኮምፓውንድ ነቱ ጥቅሙ ይሄ ነው ማለት ነው። አሁን ሰው ያልተገነዘቡ ነገር ይሄ ነው ማለት ነው። ያው አንተም ብዙ ነገሮችን አይተህ ስለመጣህ ይሁን ከዛ እንግዲህ ነው ማለት ነው። ምን ያህል ነው አሁን ባለ 3 መኝታ ቤት የሚሉት ምን ያህል የሚያስከፍለው? ከዛ ውጭ ደግሞ የኢስላሚክ የሕይወት ዘይቤን የተከተሉ የቤቶች አሰራሮች አንዱ ይሄ ነገር ስለምቻለሁ። አዎ ዲዛይናችን ማዘውኛ ተጨንቀን ከዚህ ባለሙያ ሰራዎችን ከመጀመሩ በፊት ቀደም ብለን ምን አርገናል፣ ባለሙያዎቹ ቱርክ፣ ቻይና እና ዱባይ ሊከን ነው እነዚህ ዲዛይኖች ትን ያደረግ ነው ማለት እና እኛ ዲዛይን ለየት የሚያደርገው ዱባይ ዲዛይን ይባላል። እንዳልከው እስላሚክ ዲዛይን ነው። እኛ ጋር ለየት የሚያደርገው ዋናውን በረስከፍ ሳሎን አታገኝም፣ ኮሪደር ነው። ሱንሱን በደንብ ዲቴይል እስክሪብ እናያለን። በዚህ በረሞዳን ያደረጋችሁት ነገር በጣም ደስ የሚል ነው። የካሬ አማራጮችን የተወሰነ ትገልጽልኝ? እሺ ይቻላል። እኛ ጋር ብዙ አይነት የካሬ አማራጭ አለ። ስቱዲዮ አለን፣ 56 ካሬ አለን። ባለ አንድ ጋር ስንመጣ 71 እና 72 እና 69 ካሬ አለ። ባለ ሁለት ጋር ደግሞ ስንመጣ ብዙ አይነት አለ፣ 103 ካሬ አለ። መቶ ስምንት አለ መቶ ሀያ አንድ አለ መቶ ሀያ ሁለት አለ መቶ ሀያ ስምንት እና መቶ ሰላሳ ሶስት ካሬ አለን። ባሉት ትግር ባሉት ሶስት ጋር ደግሞ ስንመጣ ከመቶ አርባ አምስት ካሬ ጀምሮ ይዘምተናል ማለት ነው። ሞር ደግሞ እያንዳንዱ ደግሞ ዲቴይል ቅድም እንዳልከው ሳምፕል ዲዛይን የሚለውን ደግሞ ሞር እስክሪኑ ላይ ካየን በኋላ ፕሮዳክቱ ኮደድከው በኋላ ደግሞ ወደ አከፋፈሉ ና ወደ ሂሳቡ እንሄዳለን ማለት ነው። ስለዚህ ወደ እስክሪኑ እንሄድ። ይህ አጠቃላይ ሙሉ 65395 ካሬ ያረፈ ኮምፖንድ አፓርትማ ነው ማለት ሙሉ ማለት በመንገድ ደረጃ ስና ይሄ ቀጥታ ወደ ሜክሲኮ የሚስለው ዋናው መንገድ ነው የኛው መንገድ ማለት ነው። ተመላሹ ደግሞ ወደ ጋርመንት አንድ ሰው ናዝሬት አድርጎ መሄድ ሲፈልግ በዚህ በጋርመንት አድርጎ መሄድ ይችላል። በግራ በኩል ደግሞ ወደዚህ ላፍቶ፣ በቀኝ በኩል ደግሞ ወደ ጀሞ ለቡ ሙዚቃ ሰፈር ማለት ነው። ስለዚህ ሳይታችን የሚገኘው መስቀለኛ ቦታ ላይ ነው ማለት ነው። ሌላው ይሄ ቢጫው የምናየው ደግሞ አሁን ያለንበት ይሄ ሚስር ስቴት ሕንጻ ነው ማለት ነው። ሌላው የምንገነባው ጂ ፕላስ ሰላሳ 30 ነው። የራሱ የዋጋ ልዩነት አለው ማለት ነው። ከፍ ሲል ዋጋ ይቀንሳል፣ ዝቅ ሲል ደግሞ የዋጋ እንትን ይኖረዋል ማለት ነው። ሌላው ሕንፃዎቻችን እንደምናየው ኦፕን ዳውን ነው ማለት ነው። ክፍተት አለው ማለት ነው። ስለዚህ ብርሃን አለው ማለት ነው። በቂ ብርሃን ወደ ቤቱ ይገባል ነው። ጨለማ የሚባል ነገር አይኖርም። ምናልባት አንዳንድ ቦታ ካየን አንድ ሕንፃ ከአንድ ሕንፃ ጥቅጥቅ፣ ቤቱ ብርሃን ያጣል ያለ ማድረግ እኛ ኦፕንዳውን አድርገና አርገናል። ሌላው ዘላስት ላይ ደግሞ ቴራስ አለ። ፕሮግራም ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ሰደቃ፣ ማንኛውም ነገር እዚያ ፓርታ ላይ ማግኘት ይቻላል ማለት። ስለዚህ ሁሉ ነገር እዚህ ላይ ማግኘት ይቻላል ማለት። ሌላው ከታች ላይ ሱቅ አለ። ቤዝመንት ነው ግራውንድ ፎር ፈርስት ፍሎር ደግሞ ሱቅ አለ ማለት። ስለዚህ አፓርታ ቢስ የሚኖር ሰው ከቤቱ ሳይረቅ ማንኛውም ነገር ሱፐርማርኬት ሊሆን ይችላል ባንክ ሊሆን ይችላል ማግኘት ይቻላል ማለት ነው። ስለዚህ በዚህ ጋር ደግሞ ስንመጣ በመንረ ከፍለነዋል። ፕሮዳክታችን በዚህ ጋር ስንመጣ ሎት 5 ይባላል። እነዚህ ላይ ሲዋን ሲቱ ሲስሪና ሲፎር ብሎክ ይባላል። እነዚህ ላይ ከስቲዲዮ ጀምሮ ባለ ባላንድ ባሎትና ባለሱ ሜታ እናገኛለን። ሌላው ደግሞ ደምስ የሚገነው በዚህ ጋር

ከጎን ነው ማለት ነው። ስለዚህ አስር ሜትር ርቀት እንኳን አይሆንም። ከሳይታችን አጠገብ እዚሁ መስጊድ አለ ማለት ነው። ስለዚህ ነዋሪው ከቤቱ ሲያርቅ ሁሉ ነገር ማግኘት ይችላል ማለት ነው። ሌላው በህንፃዎቻችን መሀል ደግሞ እያንዳንዱ ላይ መዋኛ ገንዳ ይኖራል ማለት ነው። ሰፊ የሆነ ስሚንግ ፑል አለ ማለት ነው። ስለዚህ ልጆች ከአካባቢ ሲያርቁ ሁሉ ነገር እዚህ ላይ ማግኘት ይችላሉ ማለት ነው። ሌላው እያንዳንዱ ላይ ደግሞ የልጆች መጫወቻ ስፍራም ይኖራል። ባስኬትቦል፣ ቅርጫት ኳስ መጫወቻ እዚህ አፓርታማ ቤት ላይ ማግኘት ይቻላል ማለት ነው። ስለዚህ ሁሉ ነገር እዚህ አፓርታማ ቤት ላይ ማግኘት ይቻላል ማለት ነው። ግልጽ ነው። ይሄን ካልን በአንድ ህንፃ ላይ ምን ምን ነገሮች አለ የሚሉትን ፋሲሊቲዎችን እናየና ደግሞ ደሚስርቴ ደግሞ የሚጠቀማት አንድ ቴክኖሎጂ አለ። እሱን ደግሞ እናያለን ማለት ነው። ጥያቄ የቃ ሊፍት አላችሁ? አለን ሊፍት አሁን ኖርማል እንትን ብቻ ሳይሆን የቃ አለ ሰፋ ያለ ጨመረ የቃ ሊፍትም አድርገናል። አሁን ፍሎር ፕላናችን ላይ ስናይ ቀደም እንዳልኩ ኦፕን ዳውን ያልኩት ይሄ ነው ክፍተት አለው አላልኩም ብርሃን አለው ማለት ነው ቤቶቹ ጨለማ እንዳይሆኑ ብርሃን አድርገናል በዚህ ጋም በዚህ ጋም በዚህ ጋም በዚህ ጋም በዚህ ጋም በዚህ ጋም ስለዚህ ቤቶቹ ብርሃን አለ ማለት ነው ስለዚህ ቅድም ደግሞ በጠይቅ መሰረት አንድ ሁለት ሶስት አራት ሊፍት አለ አንድ ህንፃ ላይ እነዚህ ሊፍት ምልክት ናቸው አራት ሊፍት አለ እነዚህ ሊፍቶች ከ21 እስከ 26 የሚ ሰፋፊ ሊፍት ነው ማለት ነው ባካፕ ባትሪ ያለው ረሰ ለሷት የሚያገለግል ሌላው ደግሞ ቅድም እንዳልከ ሌላ ቦታ ላይ የሌለ ትልቁ ችግር የሆነ የዕቃ ሊፍት ነው ው ደሚስ ደግሞ የቃሊፍት አድርጓል ማለት ነው። ሰርቪስ ሊፍት ማለት ነው። ስለዚህ አንድ ሰው ሀያኛ ፍሎር ገዛ ፍሎር የገዛ ሰው የቃሊፍት ከሌለው አሸክሙን ይዞ የሚሄ ያን ነገር ለማስቀረት የቃሊፍት አድርገናል። ሌላው ቅድም ጋር አለ ቆሻሻ ድሮፕ ወይ ደግሞ መጣያ ማለት ነው። ሌላው ደረጃ አለ። በዚህ ጋርም ደረጃ አለ። አንድ ሰው በሊፍት ሄድ ካልፈለገ በደረጃ አድርጎ አፓርትመንቱ ይሄዳል። ሌላው ፋየር ኤስኬፕ አለ፣ ያደጋ መውጫ አለ። ሌላው ኤሌክትሪካል መካኒካል እና ሳኒተሪ ቡቶች አሉት። ይሄ ደግሞ ጥቅሙ ምንድን ነው? ብዙ ጊዜ ካየን ኤሌክትሪክ ኢንስታሌሽኑ ምናም ሲቋረጥ ባለሙያ እየገባ መስመር ላይ ምናም ነው የሚፈልገው። ያለ ለማስቀረት ግን ምን አድርገናል? የቱ ጋር እንደተቋረጠ እንዲያሳይ እንደ ሲግናል ነው ማለት ነው። ስለዚህ ይህ ነገር አድርገናል ማለት ነው። ስለዚህ አምስት ሊፍት አድርገናል። አምስት ልጆች መጫወቻ ስፍራ አለ። ቤዝመንት ላይ ፓርኪንግ ስፔስ አለ። ሁለት ሶስት ደግሞ መኪና ደግሞ ያለው ሰው ኮምፓውንድ ስለሆነ እዛው አፓርታሜንቱ ላይ ማቆም ይችላል ማለት ነው። ሌላው ደግሞ የከርሰ ምድር ውሃም አለ ማለት ነው። አቬሌብል የሆነ የከርሰ ምድር ውሃ አለ። ሁሉ ነገር የተሟላ ነው። ጠበቂያ ይኖራል፣ ሪሴፕሽን ይኖራል። ዲኤምሲ ለካሄራው ላይ የትሚያደረግ አሁን ሌላ ቦታ ካየ ይሸጣል። ሁለት ወርም ሶስት ወርም ቶሎ ብሎ ይለቀል ማለት ነው። እኛ ጋ ግን እስከ ሁለት ዓመት እስከ ሶስት ዓመት ድረስ ዲኤምሲ ፕሮፐርቲው ማኔጅ ያደርጋል ማለት ነው። ይሄ ነው። ባለሶስት መኝታችሁ ምን ምን ያካታል? በተለይ ኢስላሚክ ዲዛይን አሉ ያላችሁት ቅድም የገለጽክልኝ ነበር። እስኪ እሱን ታሳየኛለህ? ይቻላል። እሺ ይህን እንዳለ ይሄ 145 ካሬ ነው። ወደ 11 ወደ 12 አገልግሎት የሚውሉ በውስጡ ነገሮች አሉት። ምን ምን አርገናል? የሰራተኛ ክፍል አርገናል። ሰራተኛ ደግሞ የራሷ አዛውሪ ምን አርገናል? መታጠቢያ ቤት የራሷ ክላስ አለ። ሌላ ላውንደሪ ማሽን። ብዙ ጊዜ ላውንደሪ ማሽን የሚቀመጠው ወይ ሳሎን ላይ ነው ወይ ደግሞ ኪችን ላይ ነው ወይ ደግሞ መታጠቢያ ቤት ነው። እኛ ጋ ግን ለብቻ አርገናል። ሌላው ደግሞ ኪችን አለ። ኪችን ላይ ደግሞ ምን አርገናል? በረንዳ አርገናል። ብዙ ጊዜ ካየን ምግብ ሲሰራ ወደ ሳሎን ሽቶ ይመጣል ያስቀርናል ማለት ሌላው ደግሞ እንደ መስገጃ የመስገጃ ወይ ደግሞ የጻሉት ቦታ ደግሞ አርገናል እስቶር እንደ ስቶር ነገር ወይ ደግሞ እንደ ጻሉት ቤት ደግሞ ወይ ደግሞ መስገጃ ኸሎዋ ማለት ነው አዎ ለድዋ ማረጊያ ያት ለብቻ አርገናል አይው ለኛ ጋር ለየት የሚያርጉ አንዱ ሜይ ነው እቺ በጣም ኢምፖርታንት ነገር ነች ማለት ነው አ ለብቻው አርገናል ማለት ምክንያቱም አሁን ድዋ ሲደረግ ወይ ሳሎን ላይ ወይ ሜታ ቤት ላይ መሆን የለበትም ራሱን የቻለ ክላስ አላት ማለት ነው ሌላው ሳሎን አለ ሳሎን ላይ ደግሞ ምን አርገናል በረንዳ ወይ ደግሞ ባልከኒ በረንዳ አርገናል ሌላው ማስተር ቤድሩም አለ። ማስተር ቤድሩም ደግሞ የራሱ ምን አለው መታጠብ ቤት አለው። ሌላው አንደኛው ቤድሩም ይሄው እና ሁለተኛው ቤድሩም ይሄው እና ሶስተኛው ቤድሩም ይሄው እና ማለት ነው። ስለዚህ አንድ ሁለት ሶስት ቤድሩም አለ ማለት ነው። ስለዚህ ባለ ሶስት መኝታ አለው ከሠራተኛ ከሰራተኛ ጋር ግን እኛ ጋር ባለ አራት ነው። ቅድም እንዳልከኝ የእኛ ዲዛይን ዱባይ ዲዛይን ወይ ደግሞ እስላሚክ ዲዛይን ይባላል። ምን ማለት ነው? መግቢያችሁ የኛ ይሄው በሩ በዚህ ጋር ስትገባ እኛ ጋር ሳሎን አታገኝ። ሰፊ ኮሪደር ነው። አንድ ሰው ወደ ሳሎን ይፈልግ በዚህ ጋር እሄዳለሁ ማለት። ምክንያቱም በሙስሊም እንዳለ የሚታወቀው አይደል? ልክ ነኝ። እንዴት ነበር እሱ ነገር? እስኪ ከአንተ ደግሞ ሰላም ገልጸውልናል። ወደ አንድ ቤት ስትገቡ መጀመሪያ መግባታችሁን አሳውቁ የሚለው ስለዚህ ያው ስትገባ ያልተሰተረ ሰው ካለ ቤት ውስጥ ሴቶች ሂጃባቸውን ለቀው ተከፍተው ከሆነ ክፍት ከሆነ ልብስ ያለበሰ ሰው ካለ ልብሱን እንዲለብስ እንዲሰተር ድምጽ ማሰማቱ ሁለት ኮሪደር መሆኑም አንዱ ጥቅሙ ምንድን ነው? ሳሎን እስክደርስ ድረስ ሰፊ ስፔስ አለ። ቤት ውስጥ ገብተህ ሰላም አሌይኩም ስትል መጥቻለሁ ስለሆነ ሰው እንዲሰተር ይሆናል፣ ይዘጋጃል። ማለት ይዘጋጃል፣ ዝግጁ ይሆናል። ይሄም በጣም ወድጀዋለሁ። አዎ፣ ስለዚህ እኛ ምን አድርገናል? እንዳልከው መግቢያት በዚህ ነው። በሩ ስገባኛ ጋር ሳሎን አታገኝም። አንድ ሰው ወደ ሳሎን የሚትፈልግ በዚህ ጋር አድርጎ ይሄዳል። እንዳልከው ሰፊ ኮሪደር ነው ያደረግነው። አንድ ሰው ደግሞ ወደ መኝታ ቤት የሚትፈልግ በዚህ ጋር አድርጎ ወደ መኝታ ቤቶቹ ይሄዳል ማለት ነው። እና ከእናንተ ነው ከኢስላሚክ ዲዛይን የወሰድን ወይ ደግሞ ከዱባይ የወሰድን ነው ያልኩህ ለዚህ ነው። ሌላው ደግሞ ምን አርገናል? ሳሎን እዚህ ጋር ሆኖ ብዙ ጊዜ ካየን ደግሞ ሽንት ቤት እዚህ ጋር ነው የሚሆነው። እኛ ጋር ግን የለም። ቶይሌቱ ዞር ብለህ ነው እንደዚህ የምታገኘው ማለት ነው። ማሻአላ እንሷንም ዞር አርገናል። ሌላ ደግሞ ምን አርገናል? የልጆች መኝታ ቤት እና ማስተር ቤዱም ቅርበል ቅርበል አርገናል። አንተ ወደ መኝታ ቤት ስትሄድ እዚህ ጋር ልጆች ናይታ ወደዚህ ትመጣለህ ማለት ነው። አንድ ይሄን አድርገናል። ሌላ ደግሞ ምን ጨምረናል? ሰራተኛ ራሷ ክላስ አላት፣ የራሷ መታጠቢያ ቤት አላት። ለወንደር ያለ ክችን አለ፣ ባልከን ያለ ጥሩ ሰራተኛ ደግሞ እንዳለው ማን ሰራተኛ ስላለ እዚህ ጋር በር ማድረግ ይቻላል ማለት ነው፣ መዝጋት ይቻላል። አንዴ ነው። ምክንያቱም አንዳንድ አንድ ሰው ደግሞ ለደዋ ለምናምን አይደል፣ ጅዳ ምናምን፣ ውጭ ምናምን ሊሄድ ይችላል። ሲሄድ የዚህም ብቻ ቁልፍ ይሰጣል፣ ይሄ በር ዝግ ነው ማለት ነው። ምክንያቱም ሳሎኑ ላይ፣ መኝታ ቤቱ ላይ እንደፈለገ እንትን እንዳይኖር ማለት ነው። ስለዚህ ፕራይቬሲውን የጠበቀ ነው ማለት ነው። ስለዚህ ይሄ ዲዛይን እስላሚክ ዲዛይን ያሉ እኛ ለዚህ ነው ማለት ነው። ዲዛይን አንደኛ ነው። ዲዛይኑ በጣም ነው የወደድኩት። በጣም አሪፍ ዲዛይን ነው። እስኪ ደግሞ ሳይት ላይ አሳይሃል ያልከኝ ነገሮች አሉ። እዛ ያለውን ነገር አይተን እንወስናለን። እሺ። አሁን ባየሁት ዲዛይኑ በጣም ነው የወደድኩት በተለይ ከለዋዋ የጸሎት ቤቷ ለብቻ መሆኑና እቺኛዋ የጸሎት ቤት ነው ለብቻ ነው። ሁለተኛው ደግሞ የኮሪደሩ ረጅም መሆኑ ተከክ በጣም ሞድጆ አለሁን እንደ ኢስላሚክ የኑሮ ዘይቤ የሚመችው ነው ያገኘሁት። ባይሆን ይሄ በስንት ጊዜ ተሰርቶ ተጠናቅቆ ልታስረክቡ ትችላላችሁ? መልካም። አሁን ይሄኛ ባለ ሶስት መኝታ ያልኩት ነው። አሁን ይሄ አዲስ የተለቀቀ ቢልዲንግ ነው፣ ድቅናሽ ላይ ያለ ነው። ረመዳንን በማስመልከት ዲያስፖራ ቢልዲንግ ላይ ያልኩ ነው። እና ካየክ ብዙ ጊዜ ዲያስፖራዎች ቤት መግዛት ይፈልጋሉ፣ ግን ምንድነው ቀስ እያሉ መክፈል የሚፈልጉት ከዛኛ ግን ምን አርግን አሁን ቤት ቅድመ ክፍያውን 8% የመጀመሪያ ክፍያው ማስረከቢያውን ጊዜን ሶስት ዓመት አረግ ማለት ነው። እኛ ሶስት ዓመት አለን እንጂ ከዛ በፊት ቀደም ብለን ለማስረከብ ነው እቅዳቸው። ምክንያቱም የምንጠቅማት አንድ ቴክኖሎጂ አለች፣ እሷ አላሳይክ እና ዴሚ ሲርስቴት ምንጠቀመው አንድ ቴክኖሎጂ አለ። እሱ ምንድነው አሉሚኒየም ፎርም ወርክ ይባላል። ምን ማለት ነው? ብዙ ጊዜ ቴክኖሎጂ ጥቀሙ፣ ምንድነው ለፍጥነት እና ለጥራት ያገለግላል። ብዙ ጊዜ ካየን ቤት ሲሰራ የታወቀ ነው። በእንጨት በጣውላና በፓኔል ነው። እንደዛ ሲሆን ጊዜ ይፈጃል። ከ1 እስከ 8 ቀን ውሃ እያጣጣ ነው አይደለ? ባለሳሳት ይሄ ግን ሲሆን በአንድ ሳምንት አንድ ስለም ማለት ነው፣ በወር አራት ማለት ነው። ስለዚህ ለፍጥነት ያገለግላል ማለት ነው። እና ብዙ ርሴቶች የማይጠቅሙት ይሄ ለምንድን ነው? ውድ ነው። ቢያንስ ለእኛ ፕሮጀክት 200 ሚሊዮን፣ 300 ሚሊዮን ይፈጃል። ከውጭ ነው የሚመጣ። ግን ደምሲ ግን ሰበታ ላይ ጠጠር ማምረቻ፣ ኮንክሪት ማምረቻ ስላለው ሂሳቡን በዛ ነው የሚያካክሰው ማለት ነው። ስለዚህ ይሄ ተመራጭ ያደርገዋል ማለት ነው። እና ምን እንደሆነ የሚሆነው ቤዝመንቱ ይሰራል። ከተሰራ በኋላ አልሙኒ ይቀመጣል። ከዛ ሙሉ ዙሪያው ግድግዳው ኮንክሪት ይሆናል ማለት ነው። ግንኛ ግን ምን አርገናል፣ ሙሉ ግንኛ ኮንክሪት አናደርግ። ምክንያቱም ፓርቲሽኖችን ግን ምን አርገናል፣ በብሎኬት ማለት ነው። ስለዚህ ምክንያቱም በብሎኬት ያደረግነው ምንድነው፣ አንድ ሰው በረንዳውን ሳሎኑ ምናምን መቀላቀል ሲፈልግ ኢዝዌ ብሎኬቱ ማፍረስ ይቀላል። ኮንክሪት ሲሆን ግን ከባድ ስለሚሆን ማለት ነው። ስለዚህ ይሄ ተመራጭ ያደርገዋል ማለት ነው። እና በዚህ ቴክኖሎጂ እስካላይት ፌል በዚህ ቴክኖሎጂ ይሰራል። ቅርብ ጊዜ ደግሞ የተመረቀው አድዋ ዜሮ ዜሮ በዚህ የተሰራው ማለት ነው። በፍጥነት ነው ካየው የተሰራው ስለዚህኛም ይህን ቴክኖሎጂ እንጠቀማለን ማለት ነው። ስለዚህ ያው ክሊር ያደርጋል፣ ያጸዳል። ቆሻሻ ምናምን እንዳይዝበት ማድረቂያ ኬሚካል ይኖራል። ደብል ቼክ ያደርጋሉ። ሁለት ሶስት ጊዜ ቼክ መደረግ አለበት። ዝም ብሎ አርማታው ኮንክሪቱ ከተሞላ በኋላ ማፍረስ እንዳይሆን ማለት ነው እና በጥንቃቄ የሚሰራ ስራ ነው። ቤት ክም ጠንካራ ቤት ይሆናል ማለት ነው። በጣም ጥንካሬ ያለው ቢሆናል። ግርግዳውም ጠንካራ ይሆናል ማለት ነው። በቀላሉ እንደዚህ የሚበሳ ነገር አይደለም ማለት ነው። እና በጣም ተመራጭ ቴክኖሎጂ ይዘመተናል ማለት ነው። አጠቃላይ የተጠቀማቸው ቴክኖሎጂ እና የዲዛይኑን ወድጀዋለሁ። እሺ፣ በጣም ጥሩ ነገር ነው። በጣም ደስ የሚል በተለይ ደግሞ ለሙስሊም የህይወት ዘይቤ ለሚከተሉ በጣም ጥሩ አማራጭ ነው። እስኪ ደግሞ ሳይት ላይ ሂደን ሰፈሩን ማየት ብችል ይቻላል። ያለውን ነገር ሳይት ላይ ሁሉ ነገር አይተን የተነጋገረውን ነገር እዛው ሳይት ላይ ሁሉ ነገር እናያለን፣ መሹራ እናደርጋለን። ያለው ነገር አሁን የምናየው ቀደም ያልኩት ከዚህ ዴይ ሚስት ሪስቴስ የሰራቸው ቪላ ቤቶች ናቸው። በስትራክቸር ደረጃ ወይ ደግሞ በሰሚ ፊኒሽ አርገው ዴይ ሚስት ሪስቴስ የሰርተውቸው ነው። አሁን ደመኛው ፊኒሹን ጨርሶ አሁን ገብቶበታል ማለት ነው። አሁን ነው በሰባት በስምንት ራውንድ እዚህ ደርሰናል ማለት መንደራውን እያደረግን ያለ ነው። እየሰራ እየሰራ እንደምታየው መስታወት እየገጠምን ሴራሚክም ውስጥ ገብተን ያለ እየሰራ ማለት አሁን አንዳንድ ቦታ ካገነባ ሙሉ ግዴታ አንጾ ማለት ያለው እኛ ጋር ግን ብሎኬት እንገነባ ነው እና መስጊዷም እዚህ ነሽ ማለት ነው።

ጂምናዚየም ቅድም እንዳልኩት አለ። ሌላ ደግሞ ላይብረሪ አሁን እነዚህ እንዳለ አገልግሎት የሚሉት ለጅም እና ለላይብረሪ። ስለዚህ ሁሉ ነገር ተመራጭ አድርጎታል ማለት ነው እና የደሚሲ ሳይት ይህን ይመስላል። ሌላው ደግሞ ቅድም አራት ሊፍት አለ ምናምናም ያልኩት ደግሞ ሊፍቱ ቦታ ደግሞ እናያለን ቀደም እንደተነጋገርነው ሊፍት ምናምን ብለን አውርተን ነበር። አራት ሊፍት አለ ያለው ይሄ ነው። ስለዚህ ደግሞ የዕቃ ሊፍት ነው። አምስት ሊፍቶች አሉ። ደግሞ ሊፍቶቹ ቅርብ ለቅርብ ነው፣ ምክንያቱም አንተ ከቤት ስትሄድ ሊፍት ነው ቢሮ ደሞ ያለው ስለ ክፍያዎቹ ስለምናምን፣ ደግሞ ከወደድከው ቢሮ መሄድ እንችላል ማለት ነው። ያለውን ነገር እንግዲህ ያው ሳይት ላይ አይተዋል። መጀመሪያው እንዴት አየኸው? በጣም ደስ ብሎኛል። በተለይ ግቢ መሆኑ ለልጆችም ለቤተሰብም በጣም ሴፍ የሆነ ቦታ ነው። ሁለት ደግሞ አካባቢውም በቅርበት መስጅድ መኖር በጣም ደስ ይላል። ይሄን ይሄን ወድጀዋለሁኝ። የዲዛይንን አማራጩም እንደዛ በጣም ደስ የሚል ነገር ነው። ያየው ሁሉ ነገር በጣም በጣም ስለዚህ ከወደድከው እኔ አስቀደመንኛ ምንድነው ከፍያ ላይ ምናምን ሳይሆን እኛ ምንው መጀመሪያ አንድ ሰው ቤቱን የሚገዛውን ቤት መውደድ አለበት፣ ፕሮዳክቱን መውደድ አለበት፣ ዲዛይኑ፣ ሎኬሽኑ፣ ሰፈር መውደድ አለበት። ይሄ ሁሉ ተጠቃሉ ነው እንትን ውስጥ ሂሳብ ውስጥ የሚገባው ማለት ነው። እና ከዛ አንግል ነው እስኪ ሂሳቡን ደግሞ ምን ይመስላል የሚለውን መስራት እንችላለን ማለት ነው። እስኪ ሂሳቡን ምን አይነት የባንክ አማራጭ አላቸው የሚለውን አለ። በሸሪያ ግብ ከወለድ ነፃ እኛ ጋር ከእናንተ ያዘጋጀ ነው ስላለ ማድረግ እንችላለን። አከፋፈሉና አንዳንድ ነገር ላሳይ። እሺ፣ እሺ። አሁን እንዳልኩ እኛ ጋር ያው ዲስካውንት ላይ ስሉን የካሬ ዋጋችን 78246 ነው እና 145 ነጥብ 1 ሜትር ስኬር ነው። 78246 ሲባዛ 145 ነጥብ 1 ቅድም ያየናት ጊዜ ባለሶስት መኝቷ የዶዋን ቤት አላት ማለት ነው። ቶታል ፕራይሱ 11 ሚሊዮን 353494 ብር ነው። ግን ምንድነው በፊት ለኛ 20 ፐርሰንት ምናምን ነበር ቅድሚያ ክፍያቸው ወይ ደግሞ 15 ነበር። አሁን ግን እንዳልከው ሁሉም ሰው እንዲጠቀም ወይ ደግሞ ረመዳንን ጾም ሰው በማስመልከት ቅድመ ክፍያውም 8% አድርገናል። ስለዚህ የመጀመሪያ ክፍያ ራሱ የሚሆነው 1 ሚሊዮን እንኳን አልሞላም 908,279 ብር ነው። በጣም ደስ ይላል። ይሄን የሚያምር ይያማል ተጠቃጣኝ ላይ 15% ይሄ 8% የሆነው እዛ ላይ ቅድመ ክፍያው 8% ነው ነው ከዛ ቀጣይ ላይ 15% ነው የሚሆነው። ጊዜ ይኖረዋል፣ ቢያንስ 10 ወር ምናምን። አዎ፣ የሌሎችም ቤቶች ዋጋቸው እንደዚህ ነው። ዲስካውንት ነው ወይም ይሄ የሂሳብ አከፋፈሉ ባለ ሁለቶቹም ባለ አንድ ነው አለ። እኛ ጋው ምን አርገና መሰለ፣ ባለ አንድ አሁን እኛ ጋ ትንሹ 69 ካሬ ነው። ቅድመ ክፍያው ነው ባለ አንድ 431 ሺህ ነው። 71 ካሬም አለ እሱን ነው አሁን ምሳሌ ብንሰራ 71.5 ካሬ አለን። አጠቃላይ ሰቡ ባለ አንዳውን 5.5 ነው ቅድመ ክፍያው 8% ነው 447000 ጥሩ፣ 8% ማለት ነው። ከዛ ባለወለድ ጋር ደግሞ ስንመጣ 108.8 ካሬ አለን። እሱን ነው አሁን ለ78246 እናደርገው፣ 8.5 ይሆናል። ቅድመ ክፍያው ደግሞ 681000 ባለወለድ በጣም ደስ ይላል። አለ ሶስት ደሞ ዘጠኝ ናቸው። ስለዚህ ምንድነው የሚያስፈልገው? ከኔ ክፍያው ማስገባት ይችላሉ። አዎ ካንተም የሚያስፈልገው ምንድነው? መታወቂያ ካለ፣ በራስህ ስም ነው የሚሆነው። አዎ መታወቂያ ካለ መታወቂያ ዘጠኝና የድርጅቱ አካውንቶች አሉ። በሱ ትራንስፈር ታረግልኛለህ። ከዛ በኋላ ምን ባንክ ነው የምትጠቀሙ? አዋሽ አዋሽ አዋሽ ባንክ እዚህ ጋር ፍለፊታችን ስላለ ሳይታች ለፊት ቢሮችን ፍለፊት ተሻግሮ ስላለ አዋሽ ባንክ ትራንስፈርት ያደርግልኛል ይሄኛው ብር ማለት ነው አሁን የጻፍኩልህ ዘጠኝ መቶ ስምንት ሺህ ሁለት መቶ ሰባ ዘጠኝ እንግዲህ ፍሎር ከፍ ሲል ነው ሞዶ ስትል ነበር በሰሪ ከፍ ያለ ነው ስለዚህ ሀያ አምስተኛ ፍሎር ላድርግልህ ደስ ይለኛል አይደል አዎ ወደ ሌጅ ፕላስ ሰላሳ ስለሆነ አዎ ቅርብ ክፍያዬ ነው የካሬ ዋጋ ሰባ ስምንት ሺህ ነው ስናባዛው ሲሆን አስራ አንድ ሚሊዮን ሦስት መቶ ሃምሳ ሺህ አዎ ሲቀየር ግን ወደ ሶስት ሚሊዮን ጭማር ማድረግ እኛ ግን እሱ ቀነሳ ነው ለዚህን አድርገናል ማለት ነው። ለዚችን አስገብታ ትመጣለህ ወይም ደግሞ እስከዛ ውሉን አዘጋጅቼ እጠብቅሃለሁ። እንግዲህ ጾም ስለሆነ እንግዲህ ሻይ ቡና አላልኩም። አዎ እናስፈታለን። ሌላ ደግሞ ወዲም የሚያዘጋጀው ኬክ ስላለ ለእንግዲህ ለበዓል መተን ኢድ ሙባረክ እንላለን። ኢንሻአላህ እሺ፣ እንገናኛለን። ባይሆን አንድ ጥያቄ ነበርኝ። ውጭ ሀገር ያለ ቤተሰብ እንዴት ነው ቤት መግዛት የሚችለው? ምን አማራጭ አላችሁ? ብዙ አማራጭ አለ። እንደው ምን አድርገናል መሰል፣ በፊት ላይ ውጭ ሀገር ያለ ሰው ቤት መግዛት ይፈልጋል፣ ግን ምንድነው እዚህ ያለ ተወካይ ምናምን ያለ ሰው ማገዝ አይችልም።

ስለዚህ አማራጭ ይዘው። በጣም ጥሩ ጥሩ ጥያቄ ነው። በጣም በጣም ጥሩ አለ መሰለኝ፣ ቤተሰብ አለ፣ ለእዛ ነው። አዎ ያው እኔ ስገዛ ስለ እነሱ ደሞ አሰብ። እውነት ነው። ማሰብማ ግድ ነው፣ ግድ ነው ከሚባለው በላይ። በቃ አስገብተህ ከመጣልኝ እንትን አድርጌ ልምጣ፣ ደረሰኞችን አቆርጬ ላምጣ። እሺ እሺ። የዘጠኝ መቶ ስምንት ሺህ ብሯን ደረሰኝ በማስመልከት ዴምሲ ዲስካውንት ያረጋቸው ቤቶች ለ15 ሰዎች ዲስካውንት አድርጓል። ይሄ ድል ሳያመልጣችሁ እኔ ጋ ጎረቤት በመሆን አብረን ቀሪውን የዱንያ ጊዜያችን እንድናሳልፍ መልክቴን አስተላልፋለሁኝ። ይሄ ድል እንዳያመልጣችሁ ባየሁት ነገር ስለተደሰትኩ ዴምሲን መርጬዋለሁኝ። እናንተም እንዳያመልጣችሁ